ሰላም፣ ሰላም የተከበራችሁ የስፖርት ቤተሰቦች፣ መንሱር አብዱል ቀኒ ነኝ። እንዴት ከረማችሁ? አርሰናል በድንገት ኤዱ ጋስፓርን ካጣ በኋላ በቁልፉ የስፖርቲንግ ዳይሬክተር ኃላፊነቱ ላይ የተቀመጠው ሰው በጊዜያዊነት ነበር። አሁን ግን ቀድሞ በአትሌቲኮ ማድሪድ በተመሳሳይ ኃላፊነት ሲሰሩ የቆዩትን አንድሪያ ቤርታን ለመቅጠር ተስማምቷል። ቤርታ ማን ናቸው? ለምን ተመረጡ? ከሚኬል አርቴታ ጀርባ ሆነው የቡኑ ምልመላስ ምን ያህል ይለውጣሉ የሚሉትንና ቀዳሚ ስራዎቻቸውን የሚያትተውን ፕሮግራም ይዤላችሁ ቀርብ ያለሁ ከዝግጅቱ ጋር አብራችሁኝ እስከ መጨረሻው ድረስ እንድትቆዩ ከአክብሮት ጋር እጋብዛለሁ። ታዲያ እግረ መንገዳችሁን ቻነሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ብራዚላዊ የቀድሞ የአርሰናል ተጫዋች ኤዱ ጋስፐር በሰሜን ለንደኑ ክለብ ኃላፊነቱን በቃኝ ብሎ እንደሚለቅ ካስታወቀ በኋላ አርሰናል ቋሚ ስፖርቲንግ ዳይሬክተር ሲያፈላልቅ ቆይቷል። ይኸው ፍለጋ ሄዶ ሄዶ በመጨረሻ ማን ሊቀጠር እንደሚችል ጫፍ ላይ መድረሱ ባለፈው ሳምንት ተዘግቦ ነበር። ይህም እንግዲህ ቦታውን በጊዜ ኃላፊነት የያዙት የጄሰን አይቶ የስራ ጊዜ እያበቃ እንደሆነ ጠቋሚ ነበር። አይቶ ለጊዜው ነው እየሰሩ የነበረው እሳቸው እየሰሩ ታዲያ አርሰናል እጩዎችን ሲገመግም ሲለይ ቆመ ቆየና ዳን አሽወርዝ የቀድሞ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ከእጩዎቹ አንዱ እንደነበሩም እንዲሁ ተጠቁሟል። ይሁንና ባልተነገረ ምክንያት አሽወርዝ በአርሰናል ሊቀጠሩ አልቻሉም። በክለቡ የቅጥር ራዳር ውስጥ ግን መቆየታቸው እውነት ነው። ኤዱ በ2019 በቴክኒክ ዳይሬክተርነት ተቀጠረ። በ2022 ደግሞ ይሁ የቴክኒክ ዳይሬክተር ኃላፊነቱ በሹመት አደገለትና ስፖርቲንግ ዳይሬክተር ተባለ በዚሁም የወንዶቹን የሴቶቹንና የአካዳሚ አጠቃላይ የእግር ኳስ እንቅስቃሴዎችን የመከታተል ኃላፊነት ተጣለበት። ኤዶ ኃላፊነቱን በሚያስገርም ውጤታማነት በመወጣቱና ሚኬል አርቴታ ለገነባው የዋንጫ ተፎካካሪ ቡድን የጀርባ አጥንቶ በመሆን በተጫዋቾች ምልመላና በሌሎችም ተያያዥ ምክንያቶች በብዙ ስራ ሲበዛበት፣ ቡድኑንም ሲያግዝ፣ አርቴታንም ሲረዳ ቆየ። እሱ ከለቀቀ በኋላ ታዲያ ትቶ ተሄደው ጫማ ሰፊ በመሆኑ ምክንያት በእርሱ ቦታ የሚተካው ስፖርቲንግ ዳይሬክተር ያለፈ ታሪኩም እንደው ውሃ የሚያነሳ ውጤታማነት ያለው መሆን አለበት። በዚህ መሰረት አንድሪያ ቤርታ የተባሉት ጣሊያናዊ ተመርጠዋል። የቀድሞ የፓርማ እና የጄኖዋ ስፖርቲንግ ዳይሬክተር ናቸው። ግን ዝና ያስገኘላቸው የአትሌቲኮ ማድሪድ ቆይታቸው ነበረ። በአትሌቲኮ ማድሪድ ከዋናው አሰልጣኝ ዲየጎ ሲሞኔ ጋር በሰሩባቸው ጊዜያት በእርሳቸው በተመለመሉ ተጫዋቾች ክለቡ ሁለት ጊዜ የላሊጋ ሻምፒዮን ሆኗል። አንድ ጊዜ ደግሞ ዩሮፓ ሊግን አሸንፏል። የአትሌቲኮ ቆይታቸው፣ የእርሳቸው ኃላፊነት ክለቡን አትራፊ አድርጎታል። ሮድሪን በ20 ሚሊዮን ፓውንድ ከቪያሪያል ገዝተው ከአንድ ዓመት በኋላ በ60 ሚሊዮን ፓውንድ ለማንቸስተር ሲቲ የሸጡ ሰው ናቸው። እርሳቸው በክለቡ ሳሉ አንቷን ግሪዝማን ለባርሴሎና 107 ሚሊዮን ፓውንድ ተሸጠና እንደገና መልሰው ደግሞ በ17 ሚሊዮን ፓውንድ ሊገዙት ችለዋል። እዛው አየር በአየር በሉ ወደ ባርሰሎና ሄዶ ፈረንሳዩ አጥቂ ብዙም አልቆየም ስላልተሳካለት፣ ዞሮ ዞሮ ወደ ቀድሞ ክለቡ ተመለሰ። በመካከል ወደ ዘጠና ሚሊዮን ፓውንድ አትሌቲኮ ማድሪድ እንዲያተርፋ አደረጉት። አሁንም አንቷን ግሪዝማን በአትሌቲኮ በቋሚነት እየተጫወተ ይገኛል። በእርሳቸው ውሳኔዎች እንደ ማቲያስ ኪዩኛ፣ ጆዋው ፌሊክስ፣ ኬራን ትሪፔ፣ ሉዊስ ስዋሬዝ፣ በቅርቡ ደግሞ ዩሊያን አልቫሬዝ እና ኮነር ጋላከርን አትሌቲኮ አስፈርመዋል። በዚሁ ኃላፊነታቸው ላይ ቆይተው ባለፈው ህዳር ወር ላይ ነበረ ከአትሌቲኮ ማድሪድ ጋር የተለያዩት። ይሄ ለኋለኛው የአርሰናል ቅጥራቸው መንገድ ጠራጊ ውሳኔ ይመስላል። አሁን አርሰናልና ቤርታ ተስማምተዋል። አዲስ የስፖርቲንግ ዳይሬክተር ተቀጥሯል ተብሎ በክለቡ ይፋ እስከሚደረግ ድረስ ይጠበቃል። በኤምሬትስ ግን አስቸኳይ መፍትሄ የሚፈልጉ ስራዎች ይጠብቋቸዋልና እነዚህን አራት ዋና ዋና ቀጣይ ስራዎቻቸውን፣ አጣዳፊ ስራዎቻቸውን አንድ በአንድ ማየት ይኖርብናል ቴሌግራፍ የተባለው የእንግሊዝ ዕለታዊ ጋዜጣ አራቱ የቤርታ ቀዳሚ ስራዎች ብሎ ያስቀመጣቸው ዝርዝሮች አሉ አስተማማኝ ጎል አስቆጣሪ አጥቂ ማስፈረም አንድ በሉ እያለቁ ያሉ ኮንትራቶች በዝተዋልና እነዛ ኮንትራቶችን ማደስ ሁለት ማለት ነው ሦስተኛ ከእንግዲህ የማያስፈልጉ ተጫዋቾችን ለገበያ አቅርቦ መሸጥና ከእነሱም ሽያጭ የተገኘውን ገንዘብ ሰብሰብ አድርጎ ለአዳዲስ ተጫዋቾች ግዢ ማዘጋጀት ነው አራተኛው ደግሞ ከሚኬል አርቴታ ጋር የተጣጣመ የስራ ግንኙነት መመስረት ነው። አንድ በአንድ እስቲ እንመልከታቸው። አጥቂ ማስፈረም፣ ይህ የደጋፊዎቹ አንገብጋቢ ጥያቄ ተደርጎ የሚወሰድ ነው። ይህ ቡድን ዘጠኝ ቁጥር ይፈልጋል፣ አስተማማኝ ጎል አስቆጣሪ፣ አውት ኤንድ አውት አጥቂ። ቡድኑ የፊት አጥቂውን ለማጠናከር ሁለት የዝውውር መስኮቶች አምልጠውታል። በዚህ ጃንዋሪም ይህንን ቁልፍ ቦታ በዝውውር ይደፍናል ተብሎ ሲጠበቅ መስኮቱ ተዘጋበት በኋላ ሚኬል አርቴታ አጥቂ አለማስፈረማቸው እንደሚቆጨው ሲናገር ተሰማ። በተለይ በጃንዋሪ ቡድኑን የማጠናከሩን እድል አግኝቶ እድሉን ሳይጠቀምበት መቅረቱ በኋላም በአጥቂዎች ላይ ተደራራዊ ጉዳት ሲደርስ ቡድኑ ተጎጂ እንዲሆን ሆኗል። ካይ ሃቨርስ፣ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ሬሱስ በአንድ ወቅት ላይ ከጨዋታ መራቃቸው በዋንጫው ፉክክር ላይ ቡድኑ ወደኋላ የጎተታ አብይ ጉዳይ ሆነ። ስለዚህ አጥቂ የማስፈረም ጉዳይ የዘንድሮ ይሄ ውድድር ዘመን ሲጠናቀቅ የመጪው ክረምት ቀዳሚ ስራ ነው። በመጪው ክረምት የግድ አጥቂ መፈረም አለበት። ይህን ማድረግ ደግሞ የቤርታ ቀዳሚ ኃላፊነት ይሆናል። ቀደም ሲል የተጀመሩ ስራዎችን ማጠናቀቅ፣ ቀደም ሲል የተጠቆሙ ተጫዋቾችንም እንደገና በማጤን ደግሞ ለቡድኑ ቀጣይ ዝውውር እነርሱን ማዘጋጀት፣ ለእነርሱ መደራደር፣ ሌሎችንም አዳዲስ ምልምሎችንም እንዲሁ በአርሰናል የዝውውር እና የምልመላ ራዳር ውስጥ ማስገባት የእሳቸው ስራ ይሆናል። የአርቢ ላይብዚ ሹ ቤንጃሚን ሸሽኮ የአርሰናል የረጅም ጊዜ ምኞት ነው። ሊሆን የሚችል ሊፈጸም የሚችል ዝውውርና የዝውውር ኢላማ ተደርጎ ይወሰዳል። አሌክሳንደር ኢስሐቅ የኒውካስል ዩናይትዶ አጥቂ እንዲሁ በሚኬል አርቴታ ብዙ የሚደነቅ ተጫዋች ቢሆንም፣ ለአርሰናል የፊት መስመር ለተከፈተው ትልቁ ቀዳዳ ደፋኝ ብቁ ተጫዋች ይሁን እንጂ ፍላጎት ቢኖር እንኳን ዝውውሩን መፈጸም ከባድና ውስብስብ አካሄዶችን የሚጠይቅ ነው። ራሱ ኒውካስል ዩናይትድ በመጀመሪያ ይሸጣሉ ወይ? አንድ ትልቅ ጥያቄ ነው። አዎ እሸጣለሁ ቢል እንኳን የሚጠይቀው ክፍያ በጣም ከፍ ያለ ነው። አርሰናል ለዛ ያንን ለመክፈል ዝግጁ ነው ወይ? በተጨማሪ ሌሎች ትልልቅ ክለቦችም የኢስሐቅ ፈላጊዎች ስለሆኑ ጨረታውን የበለጠ ሊያከብዱት ይችላሉ። ቢሆንም ግን የኢስሐቅና የአርሰናል የዝውውር ዘገባዎች ላይ ስማቸው የመያያዙ ጉዳይ አዲስ ነገር አይደለም። አርሰናል የፊት አጥቂ ብቻ አይደለም የሚፈልገው፣ ክንፍ ላይም እላይ ታች የሚል ጥሩ ጉልበት ያለው በተሰጥኦ የታደለ ውጤታማ የክንፍ ተጫዋችም ይፈልጋል። ለዚህ ደግሞ ከዩሮ 2024 ወዲህ ኒኮ ዊሊያምስ ላይ አይኑ እንደ ጣለ ይታወቃል። አሁን ቤርታ የሚፈለጉት እነዚህን የመሰሉ ዝውውሮችን እንዲያጠናቀቁ ነው። ሰውየው ጣሊያናዊ ይሁኑ እንጂ በአትሌቲኮ ማድሪድ ስለሰሩ በስፔን እግር ኳስ ውስጥ ያላቸው ኮንታክት ሰፋ ያለ ነው። የስፔኑ ኢንተርናሽናል ኒኮ ዊሊያምስ ደግሞ እዛው ስፔን ውስጥ ሳይቀር በባርሴሎና ሳይቀር የሚፈለግ ተጫዋች ነው። ከአትሌቲኮ ማድሪድ ኒኮ ዊሊያምስን ለመግዛት የሚያስፈልገውን ነገር እኚህ ሰው በስፔን እግር ኳስ የኃላፊነት ቆይታቸው ጊዜ በደንብ ያውቁታል። ይሄ የስፔን ኮኔክሽን ኒኮ ዊሊያምስን ብቻ ሳይሆን ማርቲን ዙቢሜ እንዲንም ከሪያል ሶሴዳድ ወደ አርሰናል ሊያዘዋውር እንደሚችል ማሰብ ጤነኛነት ነው። አርሰናል እነዚህን ፍላጎቶቹን ለማሟላት በመጪው ክረምት ከእኚህ ሰው የሚጠብቀው ብዙ ነው። ዋናው ግብ ጠባቂው ዴቪድ ራያም ስፔናዊ ነው፣ ነገር ግን ተፎካካሪ የለውም። ኔቶ የተባለ ሁለተኛው በረኛ ደግሞ የውሰት ኮንትራቱ የሚጠናቀቀው ይህ ሲዝን ሲያበቃ በመጪው ክረምት ነው። ለዚህም አርሰናል ተቀያሪ ግብ ጠባቂን ማስፈረም ይፈልጋል። በዚህ በኩል እስካሁን ድረስ ባለው ምልመላ መድፈኞቹ የኤስፓኞሉን ሆዋን ጋርሲያን በእጩነት ይዘዋል። አያችሁ በርከት ያሉ ስፔን ውስጥ የሚጫወቱ ተጫዋቾችን ኢላማ አድርጓል አርሰናል እና ሚኬል አርቴታ ራሱ ስፔናዊ ነው። የራሱን ኮኔክሽን ሊጠቀም ይችላል። ግን ስፖርቲንግ ዳይሬክተሩ በመልመላውና በድርድሩ ላይ የበለጠ ኃላፊነት ስላለበት፣ ያ ስፖርቲንግ ዳይሬክተር ስፔን እግር ኳስ ቀመስ እንዲሆን ይፈለግ ስለነበረ ነው የቀድሞ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ቤርታ እንዲቀጠሩ የተደረገው። ሁለተኛው የአንድሪያ ቤርታ ቀዳሚው ስራ ደግሞ አሁን እየተጠናቀቁ ያሉ ኮንትራቶችን ወደ ቦስማን ነጻነት ተጠግተው ክለቡ ችግር ውስጥ ከመግባቱ በፊት ውላቸው እንዲራዘም የማድረግን ስራ መስራት ነው። ይህ የውድድር ዘመን ሲጠናቀቁት፣ ውድ አድማጮች ቡካዮ ሳካ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌስ እና ማርቲኔሊ በውላቸው ላይ የሚቀረው ሁለት ዓመት ብቻ ይሆናል። የጠቀስኳቸው ተጫዋቾች በቡድን ውስጥ ያላቸው ውጤታማ ተሳትፎ ከፍ ያለ ስለሆነ ቁልፍነታቸው ራሱ ደጋፊው በእነዚህ ተጫዋቾች እንዳይደራደር ያደርገዋል። ውላቸው መራዘም እንዳለበት ደጋፊው ስለሚያምን ምንም አይነት የኮንትራት ማራዘሚያ ድርድር እንዲዘገይ አይፈልግም። ከአራቱ ተጫዋቾች የማርቲኔሊ ብቻ ሲቀር ውላቸው ከዚህ በኋላ በሁለት ዓመት የተገደበ ነው። ለብራዚላዊው አርሰናል ተጨማሪ አንድ ዓመት የማራዘም አማራጭ አለው በውሉ ላይ ውሉ ራሱ መብት ይሰጠዋል። እንደ ኮንትራቱን ባያራዝም እንኳን አሁን መጪዎቹ ሁለት ዓመታት ቢያበቁ አርሰናል ተጫዋቹን ሳያማክር ኮንትራቱን በአንድ ዓመት የማራዘም መብት አለው። ማርቲኔሊ በዚህ ተዋውሎ ነው ባለፈው ውሉን ያራዘመው። ሶስቱ ሳሊባ፣ ሳካ እና ማጋሌሽ ግን እንደዚህ አይነት ኦፕሽን የላቸውም እና ይሄ ውድድር ዘመን ሲጠናቀቅ እነዚህን የመሳሰሉ ትልልቅ ተጫዋቾች የሚቀራቸው ሁለት ሲዝን ብቻ ነው። አስቡት። ይሄን ያህል መዘግየትም አልነበረበትም አርሰናል ግን ብዙ የሚያሳስቡ ጉዳዮች አሉ። ይህን ኮንትራት ከማራዘም በፊት ሳካና ሳሊባ ከስብስቡ ከፍተኛ ተከፋዮች ተርታ ይገኛሉ። ከቡድኑ ፊትም ሆነ ኋላ ወሳኝ ተጫዋቾች መሆናቸውን ታውቃላችሁ። ለመጨረሻ ጊዜ ኮንትራታቸውን ያራዘሙት ከሁለት ዓመት በፊት ነበረ። ከዛ በኋላ እንግዲህ በቡድኑ ውስጥ ያላቸው አዎንታዊ ተጽዕኖ እንዴት እንደጨመረ ደግሞ ይዩ። ያኔም ከከፍተኛ ተከፋዮች ተርታ ገብተዋል። አሁን ደግሞ በዚህ ሰዓት ላይ ኮንትራታቸው በሚራዘምበት ጊዜ አሁን ከሚከፈላቸውም በላይ ጥቅም ይጠይቃሉ። ደረጃቸው ነውና አይገባቸውም የሚል የለም። ስለዚህ የኮንትራት ማራዘሚያ ከፈረሙ የደሞዝ ጭማሪም ሊደረግላቸው ግድ ይላል ማለት ነው። ያ ጭማሪ ነው እንግዲህ እዚህ ጋር አሁን የሚያነጋግረው የአዲሱን ስፖርቲንግ ዳይሬክተርም ስራ የሚያከብደው ምን ያህል የደሞዝ ጭማሪ መጠኑ ማተር ያደርጋል። ተጫዋቾቹ የሚጠይቁት ክፍያ ከፍ ብሎ አርሰናል ደግሞ ካለው የደሞዝ ጣሪያ ወይም ደግሞ ከወጪው አንጻር ሊገድብ ከፈለገ ኮንትራቱ መንዛዛቱ አይቀርም ሁለት ዓመት ብቻ ነው የቀራቸው ከተባለ ከክረምቱ በኋላ በሚደረጉ የተንዛዙ ድርድሮች ሁሉ በመጨረሻ አርሰናል ከሳሪ ሆኖ ሊወጣ ይችላልና ጥንቃቄ የሚፈልግ ብልሃትን የሚጠይቅ ድርድር ነው፣ ቤርታ ከነዚህ ተጫዋቾች ጋር የሚያደርጉት የአርሰናል የደሞዝ ወጪ አጠቃላይ ደሞዝ ወጪ ኦልሬዲ በአርባ ፐርሰንት ማደጉ ይታወቃል እና አሁንም ከዚህ በላይ ደግሞ ዓመታዊ ደሞዝ ወጪው የሚጨምር ከሆነ በአጠቃላይ በክለቡ ፋይናንስ ላይ የሚያሳድረውም ተጽዕኖ እዚህ ውስጥ ከግምት ውስጥ ይገባል። እንደው እነዚህ ተጫዋቾች ልዩነት ፈጣሪ ናቸው፣ ትልልቅ ናቸው፣ ያለ እነርሱ አርሰናል ሊጓዝ አይችልም ተብሎ እንደው የጠየቁትን ገንዘብ ሁሉ እንዲከፈላቸው አይደረግም። ማጤን ይኖርበታል። አርሰናል ማውጣት ማውረድ፣ በብዙ ስሌት ጥያቄያቸውን መመዘን ያስፈልገዋል። አለበለዚያ የተጠየቀውን ሁሉ ከፍሎ ደግሞ ሌላ ኪሳራ እንዲያመጣ አይፈለግም። እስቲ አስቡት። እነዚህ ተጫዋቾች በከፍተኛ ተከፋይነት በስብስብ ውስጥ የሚቀመጡ ከሆነ በእነርሱና በዝቅተኛ ተከፋዮቹ መካከል ወይም በእነርሱና በሌሎች ሱፐርስታሮች መካከል ያለው የደሞዝ ልዩነት ስለሚሰፋ እነዚያም የደሞዝ ጭማሪ መጠየቃቸውና ጣሪያው የደሞዝ ጣሪያው ወደ ላይ በጣም ከፍ ስላለ ከፍ ያለ ጥቅም መጠየቃቸው የተለመደ ነው የሚሆነው እና ስብስቡ ደግሞ ከፍተኛ ወጪ የሚያወጣ ከሆነ በደሞዝ የአርሰናልን የፋይናንስ ጤና ሊያውከው ይችላል። እነዚህ የለመዱ ትልልቆቹ ከዋክብት ብቻ አይደሉም። ዘንድሮ እኮ ወደ 11 ወደ ምርጥ 11 ተሰላፊነት የመጡ ኢትን ዋኔሪ፣ እና ማይለስ ሌዊስ ስኬሊ አሁን ከሚከፈላቸውም ደሞዝ በላይ እንደ ቋሚ ተሰላፊ ከፍ ያለ ደሞዝ ሊጠይቁ ይችላሉ። ከእነርሱም ጋር አዲሱ ስፖርቲንግ ዳይሬክተር ድርድር አለባቸው። የእነርሱ እንኳን የኮንትራት ማለቅ ጉዳይ አይደለም ግን ያላቸው ደረጃ ከፍ ስላለ በቡድን ውስጥ እንደሚሰጡት ጥቅም እነርሱም ጥቅም ይጠይቃሉ። እነርሱ ባይጠይቁ እንኳን አርሰናል የግድ ነው ደሞዛቸውን ከፍ ማድረግ አለበት፣ አለበለዚያ እንዳይረጋጉ ያደርጋቸዋል። የሚገባቸውን ጥቅም ማያገኙ ከሆነ ለሌሎች ጭልፊቶችም ሲሳይ ሊሆኑ ይችላሉ። አያችሁ እንግዲህ ለእነዚህ ተጫዋቾች ሁሉ የደሞዝ ጭማሪ ሲያደርግ አርሰናል አጠቃላይ የደሞዝ ወጪውን የበለጠ ስለሚያሳድግበት ጥንቃቄ የሚፈልግ አካሄድ መምረጥ ይኖርበታል። እና በዚህ ምክንያት ነው አዲሱ ስፖርቲንግ ዳይሬክተር ይሄ ስራቸው ከበድ ያለ ነው የሚባለው። ሶስተኛ ቀዳሚ ኃላፊነት የማያገለግሉ ተጫዋቾችን ወይም ደግሞ ያነሰ ግልጋሎት ያላቸው ተጫዋቾችን ሸጦ ገንዘብ ማግኘት። አርሰናል በራሱ ገቢ ብቻ የመተዳደርን ሰልፍ ሰስቴይነብል ፋይናንሻል ሞዴልን መከተል ይፈልጋል። ስለዚህ ከተጫዋቾች ሽያጭ የሚያገኘው ገቢ አዳዲሶቹን ለመግዛት እንዲጠቀምበት ይፈልጋል። ፍሬማ ያፈሩትን ቅርንጫፎችን መግረዝ በቡድን ግንባታ ሂደት ላይ ከሲዝን ሲዝን ሁሉ ጊዜ የተለመደ ነው። የአርሰናል ግን እነዚያን ተጫዋቾች ማስወገድ ብቻ ሳይሆን ከተጫዋቾቹ ሽያጭ ገቢ አዳዲስ ተጫዋቾችን የመግዛትን ፎርሙላን ስለሚጠቀም በዚህ በኩል ከዚህ በፊት ያደረገው ሙከራ ሁሉ በተሳካ ሁኔታ አላበቃለትም። አሁንም ደግሞ ይህንኑ ሞዴል በምን አይነት መንገድ ሊያሳካው እንደሚችል መንገድ ይፈልጋል። እርግጥ ባለፈው ክረምት ኤሚል ስሚዝሮ፣ ኤዲ ኒኬቲያ እና አሮን ራምስዴልን ሸጦ ዘጠና ሚሊዮን ፓውንድ በመሰብሰብ ለአዲስ ተጫዋች ግዢ የሚጠቅም ገንዘብ አግኝቷል። ቤርታ፣ አዲሱ ስፖርቲንግ ዳይሬክተር፣ እንግዲህ እንዲህ ያለውን ሀሳብ የመፈጸም ፈታኝ ስራ ከፊት ለፊታቸው አለ። ኦሌክሳንደር ዚንቼንኮ በመጪው ክረምት አርሰናል ይለቃል ተብሎ ይጠበቃል። በሩሲያ ዶርትሙንድ ባለፈው ጃንዋሪም ይህንን ዩክሬናዊ ለማስፈረም ፍላጎት አሳይቶ ነገር ግን ድርድሮች ከጫፍ አልደረሱም። ያኩብ ኪቪዮር ፖላንዳዊ ተከላካይም ከጣሊያን ክለቦች ጋር የረጅም ጊዜ ፍላጎት አለና እርሱም ቢሆን ወደዛ ሊያመራ እንደሚችል ከወዲሁ ሲጠቆም ቆይቷል። የትሮሳር ጉዳይ እዚህ ጋር ለየት ያለ ነው። ይቆያል ወይስ ይቀጥላል? ግልጽ አይደለም። የቀረው አንድ ዓመት ብቻ ነው በኮንትራቱ ላይ። ኮንትራቱ ሊጠናቀቅ እድሜው ሰላሳ ሞልቷል። ኮንትራቱን ያራዝም አያራዝም የተወሰነ ነገር የለም። ካላራዘመ ደግሞ የግዴታ ለሽያጭ መቅረብ ይኖርበታል። ጋብርኤል ጄሱስና ታካሂሮ ቶሚያሱ ተሽጠው በመጪው ክረምት አርሰናል ገንዘብ ቢያገኝ አይጠላም። ይሁንና እነዚህ ተጫዋቾች በጉዳት ስለቆዩ በገበያ ላይ ዋጋቸው በጣም ሊወርድ እንደሚችል ስጋት አለ። ቶማስ ፓርቴይ እና ኬራን ቴርኒ ግን በዚህ ክረምት ውላቸው ስለሚጠናቀቅ በነፃ ይለቃሉ ተብሎ ነው የሚጠበቀው። ከእነርሱ እንግዲህ ማትረፍ የሚቻለው ለደሞዝ ለእነርሱ ደሞዝ የሚወጣውን ወጪ ሴቭ ከማድረግ አንጻር ብቻ ነው እንጂ ከእነርሱን ሸጦ ገንዘብ የማግኘት ጉዳይ እዚህ ጋር የሚታሰብ አይደለም። ኮንትራታቸው ሲያበቃ ነው እና ከአርሰናል ጋር የሚለያዩት። ቀዳሚ ስራ ቁጥር አራት ከአርቴታ ጋር ጥብቅ የስራ ግንኙነት መፍጠር። አንድሪያ ቤርታ ስፖርቲንግ ዳይሬክተር ተብሎ የሚሾሙ ከሆነ በቀጥታ ከዋናው አሰልጣኝ ከሚኬል አርቴታ ጋር የመስራት ግዴታ አለባቸው። አርሰናል ስፖርቲንግ ዳይሬክተር ፍለጋ ላይ በነበረበት ጊዜ እጮቹን በመምረጥ ከዚያ ደግሞ ከእጮቹ መካከል አንድሪያ ቤርታ መመዘኛውን አልፈዋል ብሎ ለቀጣይ ሹመት ማዘጋጀት የአራት ሰዎች ሚና ነበር። የክለቡ ባለቤት ልጅ እና የቦርዱ አባል የሆነው ጆሽ ክሮንኬን ጨምሮ ሌሎቹ ከፍተኛ የሥራ ኃላፊዎች እና ሚኬል አርቴታን ያጠቃልላል። ይህ የአራት ሰዎች ስብስብ አርቴታ በስፖርቲንግ ዳይሬክተር መረጣ ላይ የነበረው ድምፅ ከፍ ያለ ነው። እሱ ያላለው ፈጽሞ ሊሾም እንደማይችል ቀድሞም ኤዱ በሄደ ጊዜም ሲነገር መቆየቱ ይታወቃል። በተለምዶ ውድ አድማጮች፣ በእግር ኳስ ክለቦች አስተዳደር ስፖርቲንግ ዳይሬክተሮች አሰልጣኝ ይመርጣሉ እንጂ አሰልጣኝ ስፖርቲንግ ዳይሬክተር አይመርጥም። እዚህ ጋር ሚኬል አርቴታ ካለው አርሰናል ውስጥ ካለው ተጽዕኖ አንጻር እና ባለፉት ዓመታትም ባሳየው አበረታች ቡድን ግንባታና አንጻራዊ ውጤታማነት በአርሰናል ውስጥ ተጽዕኖ ከፍ ያለ በመሆኑ ስፖርቲንግ ዳይሬክተሮችን ለመሾም የእርሱ አስተያየት በጣም አስፈላጊ ነበር። ሁለቱ ሰዎች ስፖርቲንግ ዳይሬክተር ቤርታና አርቴታ በተጫዋቾች ምልመላ ላይ አብሮ መስራታቸው አይቀርም። ግን የሁለቱ ስራ ሁለቱን የሚያገናኝ የሚያቆራኝ እንደመሆኑ ቤርታ የአርቴታን እምነት የግድ ማግኘት አለባቸው። በስራ ተጣጥመው ተረዳድተው ተግባብተው ልክ እንደ ኤዱ ዘመን ሁሉ መስራት ይጠበቅባቸዋል። ይህ መግባባት ከሌለ ስፖርቲንግ ዳይሬክተሩ እህሉዋቸው እንደሚያጥር ጥያቄ የለውም። ልክ ዳን አሽወርዝ በማንቸስተር ዩናይትድ ከአለቆቻቸው ጋር መስማማት ባለመቻላቸው ምክንያት እንደዛ የተጠበቀ ሹመት ከሶስት ወር አላለፈም እንዲለቁ ተደረገ። እዚህ ጋር አንድ ጥሩ ነገር አለ አንድሪያ ቤርታ በአትሌቲኮ ማድሪድ በመስራታቸው ምክንያት ሲሚዮኔና አርቴታ የሚመሳሰሉባቸው ብዙ ነጥቦች ስላሉ በአርሰናል አዲሱ ስራቸውም ከዋናው አሰልጣኝ ጋር ለመስማማት የሚቸገሩ አይመስሉም። ዲየጎ ሲሞኔና ሚኬል አርቴታ በጨዋታ ስልት አይደለም ይመሳሰላሉ ምላችሁ። ሁለቱም የቀድሞ አማካዮች ናቸው። ሁለቱም የቀድሞ ክለባቸውን ነው የሚያሰለጥኑት። ሁለቱም በየክለቦቻቸው ተመሳሳይ ተጽዕኖና ተሰሚነት አላቸው። ለአንድሪያ ቤርታ ከዋናው አሰልጣኝ ጋር በሚኖራቸው ግንኙነት ታዲያ ከአትሌቲኮ ማድሪድ ጊዜያቸው የወሰዱትን ፎርሙላ ሊጠቀሙ ይችላሉ። በዚሁ ረገድ ከሚኬል አርቴታ ጋር ለመስማማት ጊዜ ይፈጅባቸዋል ተብሎ አይታሰብም። ግን ያው ጸባይ፣ ባህሪ አንዳንድ ጊዜ እኮ ከውጭ ስታዩትና፣ አንድ ሰው አብሯችሁ ቀረብ ሲል አንድ አይደለም። በነዚህ ጉዳዮች ላይ መግባባት ያስፈልጋል። በስራ ብቃትም እንዲሁ። ሰውየው እንኳን በአትሌቲኮ ማድሪድ ቀደም ሲል በዘረዘርኳቸው ስራዎቻቸው የተመሰገኑ ናቸው። አርሰናልን በጥንቃቄ ነው የመረጣቸው። በዚህ በኩል ችሎታቸው ጥያቄ ውስጥ ይገባል ተብሎ አይታሰብም። ቢሆንም ግን ከቀዳሚ ስራዎቻቸው አንዱ ከሚኬል አርቴታ ጋር መስማማትና አብረው ወደ ቀጣዩ ምዕራፍ መሻገር ነው። ቻነሉን ሰብስክራይብ ላይክ እንዳደረጋችሁ ተስፋ አደርጋለሁ። ካላደረጋችሁም እንድታደርጉ ከአክብሮት ጋር ጠይቃለሁ። አብሬያቸው የቆየት መንሱር አብዱልቀኒ ነበርኩኝ። ውዴ ቤተሰቦች በሌሎች ፕሮግራሞችም እመለሳለሁ። እስከዚያው ድረስ ግን ሰላማችሁ ብዝት።